ዜናው ከጎንደር መተማ የሚወስደው መንገድ ከተዘጋ ሁለት ወራት እየሞላው ሲሆን አንዳች መፍትሄ አልተሰጠውም ተባለም። በባህር ዳር በሀገር ምክክር ኮሚሽን አጀንዳ ላይ የተመረጠ አጀንዳችን አልተያዘልንም የሚሉ አቤቱታዎች ለኮሚሽኑ እየቀረቡ መሆናቸው ተሰማሙ። በሱዳን የትግራይ ስደተኞች መጠለያ ካምፕ በተነሳው የእሳት ቃጠሎ ከፍተኛ ውድመት ደረሰም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃን ቅማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናአልፋለን አብራችሁን ቆዩ። ከጎንደር መተማ የሚወስደው መንገድ ከተዘጋ ሁለት ወራት እየሞላው ሲሆን አንዳች መፍትሄ አልተሰጠውም ተባለም። ከጎንደር መተማ የሚወስደው አውራ ጎዳና በአማራ ጽንፈኛ ባለስልጣናትና በሙሰኛ የቀጠናው ጄኔራሎች ከተዘጋ ሁለት ወራትን እያስቆጠረ ሲሆን አሁንም የሚከፈት አይመስልም ሲሉ በመንገድ መዘጋቱ ችግር እየገጠማቸው ያሉ ዜጎች ገልጸዋል። በመንገዱ መዘጋት ለከፍተኛ ጉዳት እየተጋለጠው የቅማንት ሕዝብ ነው የሚሉት የጭልጋ ወረዳ ነዋሪዎች የመንገድ መዝጋቱ አላማም የቅማንትን ሕዝብ በችግር አለንጋ በማስገረፍ ህዝባዊ ጥያቄውን ማስጣል ነው ብለዋል። መንገዱን መዝጋት የቅማንትን ህዝብን ጥሎ ለመጉዳት የታቀደ መሆኑን የሚያመላክተው ለመተማ ዮሐንስና ገንደዋ ከተሞች መኪና ባብራ አጅራ በኩል ከጎንደር እንዲመጣ በማድረግ አገልግሎት እየሰጡ ነው፣ የጭልጋና ነጋዴ ባህርን ህዝብ የሚያሰቃዩት ሲሉ በርካቶች ይናገራሉ። መንገድ ለመዝጋት ዋና ሰበብ አድርገው የሚያናፍሱት የቅማንት ታጣቂ ኬላ ጥሎ እየቀረጠ ገንዘብ እያካበተ ስለሆነ ነው የሚል ሲሆን፣ ዋና ዓላማው ግን ራሳቸው ለዘጉት መንገድ የቅማንትን ታጣቂ ተጠያቂ በማድረግ መንገድ ለማስከፈት በሚል የቅማንትን ምድር በታጣቂ አስወረው ህብረተሰቡን ለማስጨፍጨፍ ነው ተብሏል። በቅማንት ምድር የታየው አንጻራዊ ሰላም ረፍት የነሳቸው አማራ ጽንፈኛ ባለስልጣናት ከተላላኪዎቻቸው ጋር በመመሳጠር በመንገድ መዝጋት ሰበብ ትልቅ ዘመቻ ካደረጉ በኋላም ያለ ህዝብ ፈቃድ የ69 ቀበሌ አስተዳደርን ለመመስረት ውስጥ ለውስጥ እየሰሩ መሆናቸው ታውቋል። ይህን የ69 ቀበሌ አስተዳደርን ለመመስረት በሚደረገው ስውር ምክክር አበራ ለማየው ነቅ ዴፓው ሊቀመንበር አቶ አውግቸው ማለደ እንዲሁም አንዳንድ በኮሚቴ ስም የሚቀልዱ ስግብግብ ግለሰቦች እንዳሉበት የመረጃ ምንጮቻችን አመላክተዋል። በሰሞኑ የባህር ዳር ምክክር ኮሚሽን አጀንዳ ለእይታ መድረክ ሰበብ በማድረግ የተሰበሰቡት የአማራ ጽንፈኛ ባለስልጣናት ተላላኪዎች አሁን የተፈጠረውን መንገድ መዘጋትና የቅማንት ታጣቂዎች እጅ ስጦ ውዝግብ በመጠቀም አድማብተናውን ከመከላከያ ሰራዊቱ ጋር በማቀናጀት የቅማንትን ምድር በመውረር የቅማንት መግደያ 69 ቀበሌ ለማቋቋም ሴራቸውን አጠናቀዋል ተብሏል። የፌዴራሉ መንግስት ይህን አደገኛ ሴራ በፍጥነት ሊያስቆመው ይገባል ያሉን የመረጃ ምንጮቻችን ጽንፈኛው የአማራ ባለስልጣናት ቡድንና የቅማንት ባንዳ በጋራ ያቀዱት የሴራ አስተዳደር ምስረታ ህዝቡን ለዳግም እልቂት የሚዳርግ ነው ብለዋል። መለ ቅማንት ህዝብን አደገኛ ወጥመድ ተረድቶ ራሱን በሚገባ በማዘጋጀት የወዳደር መቀለቢያ 69 ቀበሌ አስተዳደር መሰረት አለው ብሎ የሚመጣውን ኃይል እንዲቃወም የቅማንት መብት ተሟጋቾች አሳስበዋል። በባህር ዳሩ የሀገር ምክክር ኮሚሽን አጀንዳ ለእይታ መድረክ አጀንዳችን አልተያዘልንም የሚሉ አቤቱታዎች ለኮሚሽኑ እየቀረቡ መሆናቸው ተሰማሙ። ከባለፈው መጋቢት 27 እስከ ሚያዝያ 4 ቀን 2017 ዓመተ ምህረት በባህር ዳር በተካሄደው የአጀንዳ እየታ መድረክ በርካታ አካላት ቢሳተፉም በመጨረሻ በተጠቃለሉ አጀንዳ ውስጥ ከአማራ አጀንዳ ውጪ ሌሎች ህዝቦችና ድርጅቶች አጀንዳዎች ሳይካተቱ በመቅረታቸው አያሌ አቤቱታዎች አዲስ አበባ ለሚገኙ የምክክር ምክክር ኮሚሽን እየቀረቡ መሆናቸው ታውቋል። በትላንትናው እለት የምክክር ኮሚሽኑ ጽህፈት ቤት በአካል ቀርበው አቤቱታቸውን ካሰሙት አካላት መካከል የቅማንት ኮሚቴና የቅማንት ህገ ልቡና ሃይማኖት አባቶች ይገኙበታል። በዕለቱ ከአራት በላይ የሚሆኑ የፖለቲካ ፓርቲዎች ተገንተው በባህር ዳሩ መድረክ አንድም አጀንዳችን አልተካተተም የጠበቅነው እና የሆነው አይገናኝም በማለት ለኮሚሽኑ አቤት ማለታቸው ሰምቷል። በቅማንት በኩል መካተት አለባቸው የተባሉ አጀንዳዎች በዝርዝር ተጽፈው በኮሚቴው ማህተም ታትመው ከመግባታቸው በተጨማሪም በምክክር ኮሚሽኑ የአጀንዳ ማስመዝገቢያ ቅጽ በዝርዝር ተሞልተው ለኮሚሽኑ እንዲቀርቡ ተደርገዋል ሲሉ የመረጃ ምንጮቻችን ተናግረዋል። በአስቸጋሪ ሁኔታ ውስጥ ነው። ባህር ዳር ድረስ ህይወታቸውን ላደጋ ጋልጠው በመሄድ ትልቅ ትንቅንቅ ሲያደርጉ የቆዩት የእገ ልቦና እምነት ካህናት አዲስ አበባ ድረስ በመጓዝ አጀንዳቸው እንዲያዝላቸው ማድረጋቸው ተሰምቷል። የምክክር ኮሚሽኑ የእገ ልቦና ሃይማኖት አባቶችን በአክብረው ተቀብሎ በተገቢው ሁኔታ አስተናግዷቸዋል ያሉት የመረጃ ምንጮቻችን በተቻለው መጠን ሁሉ ትብብር እንዲደረግላቸው ጠይቀዋል። ትላንት ሚያዝያ 8 ቀን 2017 ዓ.ም በምክክር ኮሚሽን ጽህፈት ቤት የተገኙ አባቶች ለተደረገላቸው መልካም አቀባበልና መስተንግዶ ምስጋናቸውን በጸሎትና ቡራኬ መግለጻቸውን ዘግበን ነበር

የምክክር ኮሚሽኑ በማሳተፍና በማስተናገድ ረገድ ብዙ ማይታማም ያሉን የመረጃ ምንጮች የቀረቡለትን አጀንዳዎች በአግባቡ በመያዝ በሀገር ደረጃ በሚደረገው ምክክር የቅማንት ህዝብ ተወካዮች በነጻነት እንዲሳተፉ እንዲያደርግ ደጋግሞ አሳስበዋል። በባህር ዳር በነበረው መድረክ በተደጋጋሚ መገለል እና መከልከል የደረሰባቸው የቅማንት ገለቦን ሃይማኖት አባቶች የምክክር ኮሚሽኑ የዘመናት አፈናችንና ጭቆናችን እንድንተነፍስ በማድረግ መፍትሄ እናገኝበታለን በሚል የሚከፈለውን ሁሉ መስዋዕትነት ከፍለው እስከ መጨረሻው ተሳትፈዋል። የአማራ ጽንፈኛ ባለስልጣናትና ደብተራዎች ቅማንትን ማጥፋት የሚቻለው የህገ ልቦናውን የእምነት ስርዓት በማጥፋት ነው በሚል ሰይጣናዊ ሳቤም በህገ ልቦና እምነት ተከታዮች ላይ ከፍተኛ በደልና ሰቆቃ ሲፈጽሙ መኖራቸው አይዘነጋም። በሱዳን የትግራይ ስደተኞች መጠለያ ካምፕ በተነሳ የእሳት ቃጠሎ ከፍተኛ ውድመት ደረሰም። በሱዳን ተንዲባ በሚገኘው የትግራይ ስደተኞች ካምፕ የእሳት አደጋ ተከስቶ በርካታ መጠለያ ጣቢያዎች መውደማቸው ታውቋል። በቃቀጠሎ ምክንያት በሰው ህይወት ላይ የደረሰው ጉዳት በግልጽ ባይታወቅም በመጠለያ ጣቢያዎች ላይ ከፍተኛ ጉዳት ደርሶ በርካታ ዜጎች መጠለያ አልባ ቀርቷል ተብሏል። ስደተኞች በቃቀጠሎ መጠለያ ጣቢያቸው ብቻ ሳይሆን የሚመገቡትን እርዳታ አልጨምሮም አልባሳቶቻቸውና ለተለያዩ ተግባራት የሚጠቀሙባቸው መገልገያ ቁሳቁሶቻቸው አብረው ወድመዋል። በካምፑ የእሳት ቃጠሎ ሲከሰት ይህ ለአምስተኛ ጊዜ ሲሆን ከዚህ በፊት ሁለት ህጻናት ህይወታቸው ማለፉም ይታወሳል። የእሳት ቃጠሎ መነሻ በግልጽ ባይታወቅም እሳቱ የተነሳ ወደ ንጋት አስር ሰዓት ገደማ በመሆኑ በካምፕ ያሉ ስደተኞች ተረባርበው ለማጥፋት መቸገራቸውን ከቦታው ያሉ የመረጃ አምጪዎች ተናግረዋል። አብዛኞቹ ከምዕራብ ትግራይ ተፈናቅለው በሱዳን በተለያዩ የስደተኛ መጠለያ ጣቢያዎች የሚገኙ ዜጎች ከፕሪቶሪያው ስምምነት በኋላ ወደ ቀያቸው ይመለሳሉ የሚል ተስፋ የነበር ቢሆንም ወደ ቀደመ ቀያቸው ሳይመለሱ አምስተኛው ክረምት እየመጣ ይገኛል። በአንጻሩ ህወሀት ውስጥ በተፈጠረው መከፋፈል የተፈጠሩ ቡድኖች እነዚህን በጦርነት የተፈናቀሉ ዜጎች እንደ ስልጣን መጫወቻ ካርድ እየተጠቀሙባቸው ነው በሚል ተደጋጋሚ ክስ እየቀረበ የነበር ሲሆን አንደኛውን ክንፍ የሚመራው ዶክተር ደብረጽዮን በአንድ ወቅት ስለ ተፈናቃዮች ጉዳይ ተጠይቆም እኛም ተፈናቃይነን ስደተኞች ወደ ቦታቸው ከመመለሳቸው በፊት እኛ ወደ ወንበራችን መመለስ አለብን የሚል ምላሽ ሰጥቷል በሚል ከፍተኛ አቤቱታ ሲነሳ ነበር። በሱዳን የሚገኙት የትግራይ ተፈናቃዮች ኢትዮጵያ ውስጥ ባለው ችግር ብቻ ሳይሆን ሱዳን ውስጥ ባለው እርስ በርስ ጦርነት ምክንያት የጥቃቱ ቀጥተኛ ሰለባ ባይሆኑም ሀገሪቱ ውስጥ በተፈጠረው የደህንነት ስጋት ምክንያት ሰብአዊ እርዳታ እንዳይቀርብላቸው ተደርጓል። አሁንም በዶክተር ደብረ ጽዮን የሚመራው ቡድን በሱዳን የሚገኙ ስደተኞች እንዲመለሱ ከማድረግ ይልቅ ለወታደራዊ ምንጭነት እየተጠቀመባቸው ነው የሚለው ክስ በሌላኛው ቡድን በኩል ተጠናክሮ የቀጠለ ሲሆን ከሱዳን መንግስት ጎን ተሰልፎ ከፈጥኖ ደራሽ ኃይሉ ጋር እየተዋጋ ነው የሚል አቤቱታም ያቀርባሉ። በጦርነቱ ምክንያት ከቀያቸው ተፈናቅለው በተለያዩ ችግሮች ፍዳቸውን እየቆጠሩ የሚገኙትና የተለያዩ ኃይሎች ለፖለቲካ መጠቀሚያነት ሊያደርጓቸው እየሞከሩ ያሉ የትግራይ ስደተኞች ዓለም አቀፉ ማህበረሰብ አስፈላጊውን እርምጃ ወስዶ ከገቡበት ስቃይ እንዲያወጣቸውና ወደ ቀደመ ቀያቸው እንዲመልሳቸው የሚያቀርቡትን ያልተቋረጠ ተማጽኖ ዛሬ ማጠናክረው ቀጥለዋል። ለአድማጮቻችን፣ ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜውን ላቸው